ሰላም ሰላም፣ ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬ ቪዲዮአችን ላይ ደግሞ የሞተራችንን እድሜ የሚያሳጥሩ ሞተር ቶሎ እንዲያረጅ፣ ቶሎ እንዲበላሽ የሚያደርጉ ችግሮችን ነው የምንመለከተው። ይሄ የምትመለከቱት እንግዲህ የአራት ሲሊንደር መኪና ነው፣ የሞተሩ ክፍል ነው። ሞተር አራተኛ ቤት፣ ሶስተኛ ቤት፣ ሁለተኛ ቤት ና አንደኛ ቤት ፒስተኖቹ ይታያሉ። እና ከታች ደግሞ እንደምታዩት ክራንክ ሻፍቱ አለ፣ ኮኔክቲንግ ሮድ አለ፣ ኮሎና ቤላ፣ ብሮንዚና እነዚህ ሁሉ ነገሮች እዚህ ውስጥ ያሉ ናቸው። እና እዚህ ታች ደግሞ የዘይት ፓምፑን እናያለን። ኦይል ፓምፕ፣ ዘይት ከዚህ ውስጥ ዘይት ፓምፕ እያደረገ ለሞተሩ የአካል ክፍሎች የሚያደርሰው ፓርት። ከላይ ስንመጣ ደግሞ ቫልቮቹን እናያለን። ቫልቮላዎቹ በዚህ በኩል አሉ። የሚከፈቱት የሚዘጉት በካምሻፍቱ ነው። በዚህ በኩል ይህንን ይመስላል። እና እንደዚህ አይነት ሞተር መኪናችን ላይ ሲሞተር ሞተር ሲሰራ እንደዚህ እየተንቀሳቀሰ ነው የሚሰራው። ታዲያ ለመኪናችን ወሳኝ የሆነው ይሄ የሞተር ክፍል ቶሎ እንዲበላሽ የሚያደርጉት ነገሮች ምንድን ናቸው? ልንጠነቀቅባቸው የሚገቡ ነገሮችስ ምንድን ናቸው? እና ይህንን ነው ዛሬ የምንመለከተው። የመጀመሪያው ነገር ሞተር ቶሎ እንዲበላሽ ቶሎ እንዲሞት የሚያደርገው የመጀመሪያው ነገር ዘይት በአግባቡ አለመቀየር። የመጀመሪያው ነገር ዘይታችን በጊዜ ሳይቀየር ሲቀር ሲቆሽሽ፣ ወይም ደግሞ ዘይት ጎድሎ መኪናችንን ስንነድ እንደምትመለከቱት እዚህ ጋር ያለው ኦይል ፓምፕ ዘይት ከዚህ ፓምፕ እያደረገ ወደ ሞተር ክፍሎች ያስጌዳል። ለምሳሌ እዚህ ጋር እንደምታዩት ክራንክሻፍት ኮሎ ውስጥ እነዚህ የሚዞሩ የአካል ክፍሎች ዘይት ያስፈልጋቸዋል። እዚህ ውስጥ ደግሞ ይኸውላችሁ ይሄ ኮሎ የተደገፈበት ነው፣ የኮሎ ብሮንዚና ትልቁ እዚህ ጋር እዚህ ላይ ስታዩት ይኸው ቀዳዳ አለ። እቺ ቀዳዳ አሁን ያለፈችው ቀዳዳ ዘይት በዚህ በኩል አድርጎ ወደ ኮሎ ይመጣል። በዚህ በኩል በዚህ በኩል አድርጎ ደግሞ ወደ እነዚህ ወደ ኮኔክቲንግ ሮዱ ወደ ተገናኘባቸው የአካል ክፍሎችን ዘይት ይመጣል። እና ሞተር በፍጥነት በሚሰራበት ጊዜ በነዚህ መሀል ያለው ሰበቃ በጣም ትልቅ ነው የሚሆነው። ዘይት የግድ እዚህ መሀል ገብቶ ማለስለስ አለበት። ሌላስ ሌላው ደግሞ በዚህ በሲሊንደሩና በግርግዳው መሀል በቤቱ መሀል በዚህና በዚህ መሀል ያለችዋ ክፍተትን በዘይት መሸፈን አለባት። አለበለዚያ ይሄ እዛ ላይ ሲሄድ ፋሻዎቹ ይህን ሲፍቁት ሲፍቁት አሁንም ዘይት ካላገኘ ቶሎ ነው የሚባላሸውና የመጀመሪያው ገዳይ ነገር መኪናችን ቶሎ ሞተሩ እንዲበላሽ ቶሎ ሞተሩ ከጥቅም ውጭ እንዲሆን የሚያደርገው የመጀመሪያው ጥፋት የዘይት መቀየርን ችላ ማለት ነው። ይሄ ሰበቃ እንዲጨምር ያደርጋል። ብረት ከብረት ጋር በጣም እንዲፋጭ ያደርጋል። እነዚህ የሚዞሩ ፓርቶች ውስጥ የሚፋጨው ብረት የመኪናችንን ሞተር እድሜ ያሳጥረዋል ማለት ነው። ስለዚህ ሁሌም መኪናችንን ከማስነሳታችን በፊት ያለውን የዘይት መጠን ማየት፣ ዘይቱ ቆሽሾ እንደሆነና እንዳልሆነ ማየት ከዛም ዳሽቦርዳችን ላይ ያለው የዘይት አመልካች ምልክት ጠፍቷል ወይስ አልጠፋም፣ ሞተሩ ከተነሳ በኋላ የሚለውን እርግጠኛ መሆን። ዘይት እየበራ በፍጹም መኪና መንዳት አያስፈልግም። ዘይት እየበራ ምትነዱ ከሆነ መኪናችሁ የትም ሳትሄዱ ሞተራችሁን ከጥቅም ውጭ ያደርግባቸዋል ማለት ነው። እዚህ ዘይት መቀየር በሚገባው ሰዓት መቀየር አለበት። ዘይቱን እንዳይቆሽሽ የሚከላከለው የዘይት ፊልትሮም አብሮ መቀየር አለበት። ስለዚህ የመጀመሪያው ሞተራችንን የሚገለው ጥፋት ዘይት በትክክል አለመቀየር፣ ትክክለኛው ዘይት በትክክለኛው ጊዜ መቀየሩን ማረጋገጣችን አስፈላጊ ነው። ሁለተኛ ሁለተኛ ሞተራችን ቶሎ እንዲሞት የሚያደርገው ከመጠን በላይ ሲሞቅ እንዲሞቅ የሚያደርጉ የተለያዩ ነገሮችን ማየት እንችላለን። ለምሳሌ ራዲያተር ውሃ እያንጠባጠበ መኪናው ውሃ እያጎደለ ዝም ብለን የምንነዳው ከሆነ ይሄ አንድ ችግር ነው። ሌላስ ወተር ፓምፑ የማይሰራ ከሆነ አሁን ለዚህ መኪና ለምሳሌ ይቺ አረንጓዴዋ ወተር ፓምፕ ነች። ውሃ እዚህ ውስጥ እንዲዘዋዟር የሚያደርገው ፓምፕ እሱ ነው። እሱ መስራት ሲያቆም ወይም ለማቀዝቀዝ የሚያገለግለው ይሄ ፋን የተሰባበረ ከሆነና ንፋስ በደንብ የማይቀስፍ ከሆነ ወይም ደግሞ እዚህ ጋር ያለው ራዲያተር ይሄ ራዲያተሩ ነው። ራዲያተሩ የተበላሸ፣ የተሰነጠቀ ውሃ የሚያፈስ ከሆነ ይሄ ሞተራችን እንዲግል ያደርጋል። ሞተር ከጋለ ይነክሳል። ለምንድን ነው የሚነክሰው? አንደኛ ይሄ ሲሞቅ ወደ ውጭ መለጠጥ ይጀምራል። እንደምታዩት ደግሞ ቤቱ አያስኬደው፣ ስለዚህ ሞተር ይነክሳል። ሁለተኛ እዚህ ጋር ያሉትም የሞተር ክፍሎች መንከስ ይጀምራሉ። እዚህ ጋር አንድ ላይ የሚዞሩ ነገሮች በቃ ብረቱ መወፈር ሲጀምር አላስኬድ ይለዋል፣ ይነክሳል። ለዚህ ምክንያት የሆኑት ነገሮች ምንድን ናቸው? የማቀዝቀዣ ስርዓቱ በደንብ እየሰራ ነው ወይስ እየሰራ አይደለም የሚለውን አለመፈተሽ፣ ሁሌ ውሃ አለው ወይስ የለውም የሚለውን ማረጋገጥ። ውሃ ቶሎ ቶሎ የሚጎል ከሆነ ለምንድን ነው የሚጎለው የሚለው ችግሩ ተፈትሾ መቀረፍ አለበት። ሌላው መኪናችንን ከመጠን በላይ ጭነት ስንጭ ነው ከአቅም በላይ ሲጨናነቅ አሁንም ሊግል ይችላል እና ቴርሞስታት ካለው ቴርሞስታቱ የተበላሸ ከሆነ ሞተር ፓምፑ የተበላሸ ከሆነ እነዚህ ሁሉ ነገሮች መኪናችን ቶሎ ብሎ ሞተሩ እንዲበላሽ ያደርጋሉ። ሞተር በጣም ከጋለ መጀመሪያ የሚቃጠለው ጋስኬት ነው። እዚህ ጭጋ እዚህ እዚህ መሀል ላይ ይሄ ሲሊንደር ብሎክ ነው። ይሄ ደግሞ ቴስታታ ነው። በዚህና በዚህ መሀል ጋስኬት አለ እና ሙቀት ሲሰማት እቺ ጋስኬት ትቀደዳለች። ጋስኬት ይቀዳል መኪና መጀመሪያ ሲሞቅ። ሌላው ይሄ ይጣመማል ቴስታታው ልክ እንደምታዩት ው ሲሊንደሩ እዚህ ላይ ሲደርስ እዚህ ውስጥ ነው ከፍተኛ ሙቀት የሚፈጠረው ፍንዳታም የሚኖረው እዛ ነው፣ ነዳጅ ሲቀጣጠል። አሁን ይሄንን ሙቀት በጊዜ ከላዩ ላይ ካልወሰን መጣመም ይጀምራል፣ ቴስታታ ማለት ነው። እና ቴስታታ እንዲጣመም የሚያደርገው አንደኛውና ዋነኛው ነገር ሙቀት መጨመር ነው። ሌላው የዚህ ቺንጋ መርገብ፣ እቺ የወተር ፓምፑን የምትነዳልን ቺንጋ ነች። እሷም ረግባ ከሆነ ውሃ በደንብ ስለማይዘዋወር አሁንም ሞተራችን ሊነክስ ይችላል። ስለዚህ ሁለተኛው ሞተር ከእድሜው በታች ቶሎ እንዲሞት የሚያደርገው ነገር የዚህ የማቀዝቀዣ ስርዓቱ መበላሸት ነው፣ እና መኪናው እንዲግል ስናደርገው ማለት ነው። ሶስተኛው ነገር ትክክለኛ ያልሆነ ዘይት መጠቀም ዘይታችን ለዚህ የሚገባው የዘይት ቁጥር አለ። ለሚገባውን ትክክለኛ የዘይት ውፍረት የዘይቱን አይነት ስትተን ሌላ አይነት ዘይት የምንጠቀም ከሆነ ይሄም መኪናችን ቶሎ እንዲበላሽ ሊያደርግ ይችላል። ሌላስ፣ ሌላ ምን ማንሳት እንችላለን? መኪናችን ቶሎ እንዲበላሽ የሚያደርገው ትክክለኛ ያልሆነ ነዳጅ ስንጠቀም ለናፍጣ መኪና ቤንዚን ከጨመርንበት ወይም ለቤንዚን መኪና ናፍጣ ከጨመርንበት፣ ይሄ በተለይ የነዳጅ ስርዓቱ ቶሎ ብሎ እንዲበላሽ የሚያደርግ። ናፍጣ ላይ ቤንዚን፣ ቤንዚን መኪና ላይ ናፍጣ መጨመር ኢንጀክተሮች እንዲበላሹ ያደርጋል። የነዳጅ ፓምፕ እንዲበላሽ ያደርጋል። የነዳጅ ኢንጀክሽን ፓምፕ በጣም ውድ የሆኑ የነዳጅ መስመር፣ የነዳጅ የአካል ክፍሎች ቶሎ እንዲበላሹ ያደርጋል ማለት ነው። ሌላስ አምስተኛው ነገር ቀዝቃዛ መኪና እንደተነሳ ነዳጅ መስጠት የሌላው ትልቅ ጥፋት ነው። ብዙ ሰዎች የሚያደርጉት ትልቅ ጥፋት መኪና ሞተር እንደተነሳ ወዲያውኑ ነዳጅ መስጠት። ይው እንደምትመለከቱት ዘይት ያለው እዚህ ታች ነው ሶቶኮፓ ውስጥ እዚህ ውስጥ ዘይት አለ። ከዚህ የተሳበ ዘይት በዚህ በፓምፕ ተደርጎን ወደ ላይ የሚወጣ ወደ ላይ ወጥቶ ዘይት ተዘዋዝሮ በዚህ ውስጥ አድርጎ እነዚህን በዚህ በካል እንደዚህ መጥቶ ደግሞ እዚ ጋ ያሉትን ወደ ላይ ተረጭቶ ደግሞ በዚህና በዚህ ማል እንዲሁም ወደ ላይ ወጥቶ ደግሞ ቫልቭ ጋር ያሉትን የአካል ክፍሎች ማለስለስ መቻል አለበት። ዘይት እዚህ ጋር ሳይደርስ ዝም ብለን ነዳጅ የምንሰጥ ከሆነ ብረት በብረት ላይ እንዲፋጭ እያደረገ ነው። ስለዚህ የተነሳ መኪና ሳይሞቅ ነዳጅ አትስጡት። ሳይሞቅ ነዳጅ የሚሰጠው ከሆነ ቶሎ መኪናው እንዲበላሽ፣ ቶሎ ሞተሩ እንዲፋጭ እያደረግ ነው። ስለዚህ ከሁሉ የተሻለው ዘዴ ምንድነው ነው? በተለይ ቀዝቃዛ ከሆነ መኪናችንን አስነስተን ለ30 ሰከንድ ለ60 ሰከንድ ሞተራችን በሚኒሞ እንዲሰራ ማድረግ። ያኔ ዘይት ሁሉም ጋር ይደርሳል እንጂ ዳሽቦርድ ላይ ያለችዋ የዘይት ምልክት ጠፋች ብለን በቃ ዝም ብለን ነዳጅ ሰጥተን መንዳት አይኖርብንም። ወይም የግድ ቶሎ ጉዞ መጀመር ካስፈለገን ደግሞ ማርሽ እናስገባለን፣ ግን ብዙ ነዳጅ ሳንሰጥ ነዳጅ ትንሽ ብቻ ደገፍ አድርገን መሄድ። እስከ መጨረሻው ነዳጅ የምትሰጡት ከሆነ ግን የዚህን የሞተር እድሜ ታሳጥሩታላችሁ። ሌላስ? ስድስተኛው የተለየ ድምፅ ስትሰሙ ዝም ብላችሁ መንዳት። ይህም ችግር ነው። መኪናችን ውስጥ የተለያየ አይነት ድምፅ ሊፈጠር ይችላል። የሚንጓጓ ነገር ሊኖር ይችላል። የሚያፏጭ ነገር ሊኖር ይችላል። እንደዚ አይነት አደገኛ የሆነ ለየት ያለ ድምፅ እየሰማን ዝም ብለን መንዳት። ይህም ችግር ነው። መኪናችሁ ሞተር ድምፅ ካመጣ የድምፁ ምክንያት መጣራት አለበት። ምንድን ነው ድምፁን ያመጣው? የተሰበረ የአካል ክፍል ይኖራል። ወይም ደግሞ እዚህ ጋር ያለው ታይሚንግ ዘሎ ይሆን? ታይሚንጉ ትክክል አልመጣም ይሆን? እዚ ጋር ያለው ይኸው ታይሚንግ አለ። እቺ ኮሎ ኮሎውን ከካምሻፍቱ ጋር ከአልብሮ ካሙ ጋር የምታገናኝ ነች። እቺ ታይሚንግ ትጠብቃለች። የእሷ መበላሸት ይሆን? ምንድን ነው መኪናው ድምፅ እንዲያመጣ ያደረገው? ወይም ደግሞ ዘይት በደንብ አልደርስ ብሎት እዚህ መሀል ያለው ክፍተት ጨምሮ ይሆን? ይሄ ማጨብጨብ ጀምሮ ይሆን? እንደነዚህ ያሉ ችግሮች ተለይተው መታወቅ አለባቸው እና ሞተራችሁ ድምጽ እያወጣ ፈጽሞ መንዳት አስፈላጊ አይደለም ማለት ነው። ሌላው ሰዎች ብዙ ጊዜ የሚያደርጉት ቼክ እንጂን ላይት እየበራ ጠቋሚ ምልክት አደገኛ ነገር እንዳለ ሞተር ላይ ዳሽቦርድ ላይ መብራት እያሳየ ዝም ብሎ መንዳት፣ ይህም የሞተራችንን እድሜ ሊያሳጥረው ይችላል እና መኪናችን ቼክ እንጂን ያበራው ለምንድን ነው ብልሽቱ ምንድን ነው የሚለው መታወቅ አለበት። ዝም ብለን ብልሽት እያለው ምንነዳው ከሆነ ዘይት አብርቶ ሊሆን ይችላል ወይም ደግሞ ሙቀቱ ጨምሯል እያለ የቴምፕሬቸር ጌጅ የሙቀት መለኪያው መጠን ጨምሮ ቀዩ ጋር ደርሶ እያለ ዝም ብለን የምንነዳው ከሆነ አሁንም የሞተራችንን እድሜ እናሳጥራለን። ሌላው ሞተራችን ቶሎ እንዲበላሽ የሚያደርገው እንደዚህ ያሉ የንፋስ ማጣሪያ አካል ክፍሎችን ቶሎ ቶሎ አለመቀየር። ይሄ አሁን ቆሻሻ ደፍኖት እያለ ዝም ብለን የምንነዳው ከሆነ በዚህ ውስጥ አቋርጦ የሚያልፈው የአየር መጠን ይቀንሳል። ሞተራችን አየር ብዙ ካላገኘ በዛ ምትክ ዘይት አስገብቶ ሊያቃጥል ነው፣ ነዳጅ አስገብቶ ሊያቃጥል ነው። እንደነዚህ አይነት ችግሮች የዚህን የአየር ማጣሪያ፣ የዘይት ማጣሪያ፣ የነዳጅ ማጣሪያ ቶሎ አለመቀየር ቆሻሻ ወደ ሞተር ክፍሎች እንዲገባ ያደርጋል። ይሄም እድሜው እንዲያጥር ያርጋል ማለት ነው። እነዚህ ናቸው እንግዲህ። የተለያዩ አይነት ችግሮችን ማንሳት እንችላለን። ዘይት የሚያንጠባጥብ መኪና ዝም ብሎ መንዳት፣ ዘይት አሁን እያፈሰሰ እያያችሁ የምትቆሙበት ቦታ ዘይት እየተንጠባጠበ እያያችሁ ያንን ሳትጠግኑ ዝም ብሎ መንዳት ዘይት ያጎላል። ዘይት ሲያጎል ደግሞ ሞተር ይነክሳል እና ዘይት የሚንጠባጠብበት ምክንያት ተፈልጎ ምክንያቱም መታወቅ አለበት፣ ያም እልባት ማግኘት አለበት። እንደነዚህ ያሉ ነገሮችን ልብ ብላችሁ ተመልከቱ እና ወዲያውኑ አፋጣኝ እርምጃ ውሰዱ። መኪናው ላይ የሆነ አይነት ብልሽት ደርሶ እቃ መቀየር ካስፈለጋችሁ ደግሞ ዝም ብላችሁ በርካሽ እቃ አለመቀየር፣ አምራችሁ መጀመሪያ ያመረተውን እቃ ኦሪጂናል እቃ ካገኛችሁ እሱን መጠቀም ወይም ደግሞ ገበያው ላይ የተሻለ ጥራት አለው የሚለውን የትኛው እቃ ነው የሚለውን አጣርታችሁ እሱን መጠቀም የተገባ ነው። እንደዚህ የምታደርጉ ከሆነ የሞተራችሁ እድሜ ይረዝ ማለት፣ ለብዙ ጊዜ ሳይበላሽ ሞተር ሊያገለግላቸው ይችላል። ስለዚህ ውድ አድማጮች ሁሌም መኪናችሁ የሚያስፈልገው ጥገና ቶሎ ቶሎ መከናወኑን እርግጠኛ ሁኑ። ዘይት መቀየር በሚገባው ሰዓት መቀየር አለበት። እንደዚህ ማጣሪያዎቹ እነዚህ ፊልትሮ ነገሮች እንደዚህ በጊዜ መቀየር ይኖርባቸዋል። ከዚህም በተጨማሪ የተወሰነ የብልሽት ለየት ያለ ድምፅ ከሰማችሁ ወዲያውኑ እልባት እንዲያገኝ ጥረት አድርጉ። ከዛም ዳሽቦርዳችሁ ላይ አደጋ እንዳለ የሚያመለክት መብራት በርቶ እባካችሁ አትንዱት ለምንድን ነው ቀይ መብራት ዳሽቦርድ ላይ የሚበራው የሚለውን ቶሎ ብላችሁ ችግሩን ተፈልጎ እስከሚጠገን ድረስ ሞተሩን ባለመንዳት አሁንም የተሽከርካሪያችሁን እድሜ ማርዘም ትችላላችሁ ማለት ነው። እንግዲህ ዛሬ የተመለከትናቸው ጥቂት ነገሮች ሞተር ቶሎ እድሜው እንዲያጥር የሚያደርጉ ነገሮች ምንድን ናቸው የሚለውን አይተናል። በዋነኝነት ዘይትን ተመልክተናል። ዘይት ከዛ ቀጥሎ ደግሞ ማቀዝቀሽ የኩሊንግ ሲስተሙ በደንብ ሳይሰራ ሲቀርና ሞተር ከመጠን በላይ ሲግል፣ እነዚህ ሞተር ቶሎ እንዲነክስ እቃ እንዲሰበር እና ከጥቅም ውጭ እንዲሆን የሚያደርጉ ነገሮች ናቸው። የዛሬው ቪዲዮአችን እንግዲህ ይህንን ይመስል ነበር። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ይህ ቪዲዮ ይጠቅመዋል የምትሉት ሰው ካለ ማጋራት ትችላላችሁ። በዛሬው ቪዲዮአችን ላይ እንግዲህ ወሳኝ የሆኑ ነጥቦችን ያነሳ ነው። በቀጣዩ ቪዲዮ መገኘት እንድትችሉ ሰብስክራይብ ማድረግ እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቱን ብትጫኑ ሌላ ጊዜ አዳዲስ ቪዲዮዎች ሲለቀቁ ወዲያውኑ ሊደርሳችሁ ይችላል። ዛሬው ቪዲዮችን እንግዲህ ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።